ብዙ ነገር እየደፋንበት ጊዜ አጣህ። ምናውጣተ መክረም ካሰብክማ ከልብህ እኔ ጊዜ ባላጣህ

ምን ሆነ ነበረበት መሰለኝ። ኳስ መሰለህ? ኳስ በጣም እያየህ ነው መሰለኝ እዛ ሁን የሚያይ አመሰግናለሁ፣ አመሰግናለሁ። ሰላም ሰላም፣ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ምን ተፈጥሮ ነው ኪያ ዛሬ እንደዚህ ትናንትና እየየ እያልሽ ነበረና ምን ልትልኝ ትችላላችሁ? ግን እየየውን ወደ ሰየው ቀየረው። ጥሩ ነገር አስቢ ያለኝ ዛሬ ና ምን መሰላችሁ፣ ያሰብኩት ጥሩ ነገር በመጀመሪያ ደረጃ በጣም በጣም በጣም ደስ ብሎኛል እና ምን ብዬ ልንገራችሁ ወደ አምስት ወር አካባቢ ድረስ በጣም ብዙ የለፋንበት ብዙ ነገር የሆንበት ቻናላችን ጠፍቶብን ነበር እና በማይሆን ሁኔታ ና በዛች ልጅ ስሟን በማልጠራት በዛች ልጅ በማንጠራት ብላለች፣ በሷ ልጅ ምክንያት የማይሆን ነገር ተፈጥሮ በጣም ተበጣብጠን ነበር ምናምን ነገር ክብር ምስጋና ለመድኃኔዓለም አስመልሰነዋል እና ካስመለስ ነው በኋላ ደግሞ በጣም በጣም ደስ ብሎኛል። ከኔ ውጭ ማንም ሰው የሚያውቅ የለም ይሄን ነገር፣ ያው ብቻዬን የተፋለምኩት አላላችሁም። ብዙ ሰውት አብሮኝ ተፋልሟል፣ አብሮኝ ለማስመለስ ብዙ ነገር ሆኗል። ግን ደግሞ አሁን ልክ እንደተመለስ ያወቅሁት እኔ ነኝ፣ እና በጣም በጣም ደስ ስላለኝ ና ፋሚሊዎቻችሁ፣ ጠፍቼባችሁ ጠፍተንባችሁ ለነበረው ሁሉ ይሄ ነገር አጋጥሞን እንጂ ከእናንተ መጥፋት ፈልገን እንዳልነበረ ልነግራችሁ እወዳለሁ። ዛሬ ደግሞ ብዙ ጭቅጭቅ ላይ ብዙ ነገር ላይ ነበረኝ ግን ደግሞ አኑም ጋራ ትንሽ ተጣልተናል፣ ታውቃላችሁ። እና ጥሉ ወደዛ ይሂድ፣ ትንሽ ደግሞ መዝናናት አለብን። ፈጣሪ ይሄንን ነገር ያመጣው እርግጠኛ ነኝ አኑና እኔን በደንብ ለማስተሳሰር ነው ብዬ አስባለሁ። ምክንያቱም በጣም የለፋንበት ቻናል ነው። አኑ ደግሞ በሱ ምክንያት እንደዛ ስለሆነ ሁሌም ቢሆን ስለ ቻናሉ ሲነሳ ይጸጽተዋል፣ በጣም ይናደራል። ምናምን ምን ነገር ነው። ዛሬ ደግሞ የሚጸጽተውን ነገር ፍሬ አግኝቶ እንደዚህ ሆኖ ሲታይ በጣም ደስ ይላል። እና አሁንም ቀጥር ቀጥሮ ያለው እና ዝም ብለን ያልኩት ያው አክሩፎ ምናምን ነው የሚመጣው። እዚህ ደግሞ እኛ በደንብ ፈገግ እናደርገዋለን። በጣም ደስ ብሎኛል። ደስ ይበላችሁ። እናንተም ተመልሳችሁልኛል፣ እኔም መጥቻለሁኝ በአዲስ ኮንተንት በአዲስ ነገር። ደግሞ ካኑዬ ጋራ ሸብረቅ ብለን እንመጣለን። እሱ ሲመጣ ደግሞ ቀጥልላችኋለን። ኑ አብረን በጣም እንግዲህ ፋሚሊዎች አሁን እየመጣ ነው ያለው። እንግዲህ ዛሬ አኩርፎ ምናምን ነገር ነው ይመጣ የሚችለው፣ ግን ደግሞ ዛሬ ደስታ ነው ማረግ አይቻልም፣ መደሰት ነው ብቻ ያለብን እና እየመጣ ነው። ለምሳሌ ነገር ከሆነ አሁን መጥቶ ምንድን ነው እንዳይለኝ ነው ፍራቻዬ። ያው ግን ምንድን ነው ምናምን ምናምንም ቢልም ምንድን ነው የማያስብል ነገር ስላዘጋጀውለት ይህን ያህል ምንድን ነው የሚያስብል ነገር አያስፈልገውም እና አንዩ ጣማ ያሰልቀሃል ባሪህን እያየን ደግሞ ሌላ የምታወልቃቸውን ነገሮችን ጨማምራለሁ

እኔ ለአንተ ደስተኛ ነኝ። ደስ ይለኛል በጣም ነው መሰግናለሁ። እኔም ለአንተ ደስተኛ ነኝ። በጣም ነው ማመሰግነው፣ በጣም ነው ማመሰግነው። እንደዚህ አልጠበቅኩም ነበር። እኔ የምሬን ነው ነው የምልሽ። ማለቴ በሆነ ጉዳይ በጣም ትጨንቀሽ ምናምን ነገር እንደዛ ነው የመሰለኝ ማለት ነው። አይ ግራ አጋጋኝ። የምሬን ነው ነው የምልሽ በአንድ ጊዜ ዘሎ ነው የነገር ወይስ ምንድን ነው ነው ምን ተፈጥሮ ነው? አሁን የሰብስክራይቡ መጨመር ምንድን ነው? አባቱ ችግር አለ? አረ ችግር የለም። እና ለምንድን ነው ሶስት ሺህ ብገቢ ይገባዋሻል። አሰግዳለሁ። በጣም ደስ ይላል። ወደ ጉንጮቿ ከተጠቀሙ ባይዘው በጣም ረጅም ጊዜ ነው። ማን ከለከለ? ያው እስኪ እሱን እንደርስበታለን፣ እንኖራለን። ግን በጣም ነው ደስ ያለኝ እና አልገባኝም። የሰው ነው የአንቺ ነው? ነው ደስ ያለኝ እውነትህን ስነግርህ ማለት ነው በጣም ስልክን ከፍተህ እንዳታይ አልፈልግም። ምክንያቱም አሁን ከከፈትክ አዲስ ነገር ነው ፊላሽ ይመጣልህ እና አዲስ ነገር ደግሞ አንተ በጣም ስትቆጭበት የነበረው ነገር የኔም ያንተም ከመወለዳችን በፊት የነበረ ልጃችን፣ ግን ምንድን ነው ያ ነገር? የኔ እናንተ ልጅ ሊባል የሚችል ነገር ምንድን ነበረ? እኔ እየገመትኩ ያለውን እንዳይሆን ደስ ብሎኝ ዝም ብዬ ሰቀሉትና የኔ እናንተ ልጅ ነበረ

በህይወቴ እንደዛ ጊዜ ማለት ነው የሆነ በጣም አዝነሽ በጣም አምረሽ ምናምን ነገር አይቼሽ አላውቅም። የመጀመሪያ የነበረ ነው በዛ ልክ ምናምን ነገር ደግሞ ሙሉ በሙሉ የኔ ስህተት ነበር። ያ ስህተት ምናምን ነገር አንድ ፐርሰንት ሰላም እና ወደድ እና የሆነ በሬ ነገር የሆነ በግ ነገር ነገር ይባል አይ ዛሬ ጠቦት እንትታ ነው። በክሊክ እናድርገውና ለተይይ አልነገርኩትኝም። በጣም ከእኔ ጋር ነበር። ነው በጣም ነው ደስ የሚለው በጣም ነው ማለት የሁለታችንም ነው። ግን ከዚህ በኋላ ምናምን ነገር እያንዳንዷ ነገር በዚህ ጉዳይ ላይ በቃ ላንቺ ነው የሚሰጥሽ፣ ይገባሻል። የእውነት ነው ነው ከዚህ በኋላ የአንቺ ሪስፖንሲቢሊቲ ነው የአንቺ ኃላፊነት ነው ማለት አንቺ እንደፈልግሽ የምትፈርጅበት። ኮምፕሌን እንኳን አላደረግሽም፣ ያው ሀቅ ነው ማለት ምን ቴራሱ የሆነ ቦታ አይ ተረጥጋ ያለ ግንኙነት ብዙም ስላልሆነ ምናምን አንቺም ደግሞ ስጠጪ ብዙም ምቾት ስለማይሰጥች ስለሚያምች ጭምር ምናምን ነገር ነው። በቀደም እንደዛ ጠጥተች ሳይስ ምናምን ነገር ትንሽ ምን ተሰማ። በጣም ነው ልብ የሚሰበረው ኪዩቲ። እኔ ልምድ በዛ አይነት ሁኔታ እንዳይሻ አልፈልግም። አንቺ አይገባሽም። እንደዛ ትናንሽ ነገሮች አንቺ አይመጥሩሽም። ሪሊ የምሬን ነው ነው እና በምንም አይነት ሲቹዌሽን ውስጥ በምንም አይነት ሁኔታ ውስጥ ብንሆን ፈገግታሽን ነው ፈልገው፣ ደስታሽን ነው ፈልገው ነው። አንቺ በአንድ ደስታ አንዴ ነው ምትደሰችው፣ እኔ በአንቺ አንድ ደስታ አስሬ ነው የምደሰተው። አሁን ከጓደኞቼ ጋር፣ ከፋሚሊ ጋር፣ ከነቶፋ ጋር፣ ከተለያየ ሰው ጋር አንድ ሺ ጊዜ አከብረዋለሁ ይሄን ነገር አንቺን ፈገግ በዚህ ጉዳይ ላይ በጣም ኢምፕረስድ ምናምን ነገር ስትሆኑ የለፋችሁ ከዛ ማስማር ያበረ ነው ደግሞ ያስጠላ ነገር ነው። ሲቀጥል ደግሞ ማለት ብዙ ነገራችን ነው ብዙ ለፍተንበታል አይደል? እና ደግሞ አሁን ደግሞ የሆነ ባልጠበቅከው ሰዓት ባላሰብነው ሰዓት ምናምን ነገር ተገኝቶ ስናየው በጣም ነው ደስ ያለን እና የእውነት ሰብስክራይብ ስትል ልክ በዚህ አይነት ሁኔታ መሆኑ። እንደውም እኔ የሆነ ችግር ውስጥ ምናምን ነገር ገብተሽ ምናምን መስሎኝ ነው እየሮጥኩ የመጣሁት ምናምን ነገር እና እንደዚህ ድባብ አልጠበቅኩ የሆነ ደግሞ የሚያስጠላም ቀን ማሳለፍ የነበር የመጡት ቀኔንም፣ ወሬንም፣ ዘመን አመቴንም የሚያበራችሁ ማለት ሁሌ በአንቺ ኢምፕሬስት፣ ሁሌ በአንቺ ደስተኛ ነኝ። በጣም ነው እማ በጣም ደስተኛ ነኝ። እውነት በጣም በጣም ነው ማለት እንደዚህ በደስታ ምናምን ነገር ራሱ ከተገናኘን የሱስ ስለ ጊዜያችን ምናምን ነገር ነውና፣ ያ በጣም እየረበሸኝ ነበር። እንዴት አድርጌ ምን ምክንያት አድርጌ ምናምን እንደዚህ አይነት ነገሮች ላይ እንደምናሳልፍ አይምሮዬ ላይ በጣም እያስጨነቀ እያብሰለሰልኩት ነበረ። ሆኖ ስላየት ግን ስፔሻሊ ሁሌም ትቀድሚኛለሽ የሆነ አይ፣ ኖ በፍጹም ጥሩ ነገሮችም ከአንተ ይመጣሉ። በጣም ብዙ ነገሮች ከአንተ ይመጣሉ፣ ምክንያቱም በጣም ብዙ ጥሩ ነገሮች ከዚህ በፊት መጥተው ስለምናቅ ማለት ነው። እና እውነት ለመናገር ከሆነ ቻናላቸው ሲመለስ አስራ ዘጠኝ ሺህ ስምንት መቶ ምናምን ሆኖ ነው የተመለሰው እና ሁለት መቶ ሰብስክራይብ ምናምን ጎሏል። ግን ደግሞ አርባሺ ብዬ ከበር ያረኩትኝ ምንድነው ፋሚሊዎቻችን እርግጠኛ ነኝ መመለሱን ሳያውቁ እንኳን አርባሺ 80 አርጎ እንደሚያስደነግጡኝ ያውቃለሁ። በታሽ ግን ደግሞ ያው አሁን ላይ የነበረው ነገር በሙሉ እንደን ስላለ አሁን ደግሞ ደስታችንን በእነሱ ነው ልናከብር የምንችለው። ደስ የሚል ነገር ነው። እኔ እንደውም ነገር ደስ ነገር ጥሩ አይደለም። በዛ ላይ ደግሞ ትንሽ ሰሞኑን ብቻ ማንሳትም አልፈልግም ምንም መነሻችን ላይ የመጀመሪያ ጊዜ ላይ ወደኋላ ዋላ ምናምን ነገር ታስታውሽ፣ ቶፋ ነበር ይሄን ቻናል አይደለ ሰጥቶ ምናምን ነገር እንትን ያለና የዛ ጊዜ ላይ የቆምኩ በቃ አላ ፍሬሽ ደስታ ፍሬሽ ፍቅር ላይ ምናምን ነገር ነበር ካስታውሽ፣ ምናምን በጣም ደስ የሚሉ ነገሮች ነበሩ በዙሪያችን የነበሩት እና እዛ ዘመን ላይ ነው የመለሽ። የምር ነው ሁሌም ያን ጊዜ እናፍቀዋለሁ። ኪዩ፣ ከአንቺ ጋር ምን ስቀባቸውን ጊዜዎች የሳኩባቸውን ጊዜዎች፣ ወደፊትም ደግሞ ያው ፈጣሪ የሚለው አይታወቅምና ሁሌም ፈገግታሽን ናፍቀዋለሁ። በነገራችን ላይ ኪዩ የዓለም ቆንጆ ናት። በጣም ቆንጆ ሴት ናት። አረ፣ የተሟላች ሴት ነገር ማለት ሰዎች የሆነ ነገር ይሰጣቸውና የሆነ ነገራቸው ደግሞ ትንሽ እንትን እንላለን የአንቺ ያ ኔጌቲቭ ነገርሽ እንዳይታይ አድርጉ። የሆነ አላ ሙሉነት በደንብ ነው ነው ስትታይ ይጀምራል ጥፍጥና ዋ እኮ አረም ኪዩቲ የምር ከብዙ ሙድ ውስጥ ችግሬን ይዤ መጥቼ ልክ እሷ ጋር ስደርስ ኪ አንቺ ጋር ስደርስ ልነግርሽ እንደዚህ ሆንኩኝ ልልሽ ስል ችግሬን ተፈቷ የዋሉ ሳይሽ ራሱ ይጀምራል። የምር ነው የምር ነው። ብዙ አይነት በስራ ምክንያት ምናምን ነገር ከተለያየ አይነት ነገር ውስጥ ምናምን ነገር በጣም ተጉላሎች የሆኑ ነገር ብዬ ርብሽ ብዬ ከዛ ንዴቴ ጋር አንቺ ስመጋ ስደርስ በቃ አላር መፍትሄ እንዳገኘው የሆነ በቃ አላ የሆነ ብልሃት ውስጥ የተነከርኩ ነው ይመስለኝና በቃ ልክ እንደዚህ ሪፍሬሽ ታደረግኛለች። እና ያኔ ጊዜ ላይ ቻናላችን የተሰጠን ቀን ላይ ምናምን ነገር የነበርንበት ደስታ ላይ የነበረንበት ፍቅር ላይ በጣም ትኩስ ፍቅር ላይ ነበርን። በቃ ሁሉ ነገሮች ፍሬሽ ናቸው። በጣም የሚያጓጉ ነገሮች ነበሩና እዛ ዘመን ላይ ነው የተመለስኩትና ሁሌ ምናፍቀዋለሁ። ኪዩቲ በጣም አሮ ነው። ምን እንደምልሽ አላውቅም። ብቻ እንኳን ደስ አለሽ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ምና እባካችሁ በትንሹም ለፍቅራችን፣ ለነበረን ነገር አሁን ላይ ለኪዩ ደስታ ማለት እኔ ፈገግቷን እወዳለሁ። እንደኔ ፈገግቷን የምትወዱት ከሆነ ሰብስክራይቡ እስኪ ጎደላ መሙላቱን ብቻ ወደነበረበት መመለሱን ብቻ ሳይሆን ከዚህ በኋላ ያሉትን ረጅም ጊዜዎች ምናምን ነገር አብራችሁ እንድታስኬዱ፣ ጓደኞቻችሁን፣ ቤተሰቦቻችሁን ላሽ አድርጋችሁ እንድታበረታቷት እኔ እጠይቃለሁ። እውነት የኪዩ ፈገግታ ይገባታል። እንዲያበረታቱርስ እና በጣም ደስ የምለው ምን አለኝ እስኪ እኔ ተወደኝ ይላል።

እና ቀረብ ቀረብ አድርገሻቸው ከሁሉም ከወደድኩት ውስጥ አጎርስሽ ያሉ እና በጣም ነው ነው የምር ደስ ያለኝና ነይ ከሁሉም እያመጣ እኔ እኮ ል ሳቀራርብ ያው ቀመስ እያደረግ ይሄ ጣፍጣል፣ ይሄ እንዴት ነው። ጠዋቱን ሰው ወጣ ቀኑን ምናምን ነገር ሳይደግስ አይጣላም ይባላላ። ደስ በማይል ስልክ ነው ከእንቅልፍ የተነስችው ላ ምናምን ነገር እንትን ብየወጣውት ነው አሁን ለአሁኔን በጣም ሪፍሬሽ ሊያደርግ ነው። ነው ያው ብቻ ብዙ ምቾት የሚነሱ ነገሮች አሉ፣ ታውቂያለሽ ነው አሁን ላይ ግን ቀርሞ ምን እንደምልሽ፣ አምን ሄቨን ዩ ኖ ገነት ስጥ ያለው አይነት ስሜት ነው እየተሰማኛለ። ሪሊ ነው ነው ማለት እነዚህ ነገሮች ባይኖሩ ራሱ ሰብስክራይቡ ምናምን ነገር እንዳለ ሆኖ የኪያ ፈገግታ ራሱ ቦታው ላይ ሆኖ ማየቴ ፊቷ ላይ ያኔ ከምንም በላይ ነው፣ ከበቂ በላይ ነው። አሁን ኪክ ደስ ይለኛል። እሺ። እንግዲህ መጀመሪያ ምን ይባላል ተመኛኝ ታማትራል እሺ ተመኝ ይባላል እና እኔ ቦስቴ ልመኝ አንተ አውርተ ታይ የሚባል ነገር የለም ለምን ነው ነው ፋሚሊዎቻችን ናቸው ያንቺ ዊሽ ምናምን ነገር መስማት ይፈልጋሉ ብዬ በጣም አስባለሁ ሌጀንዳቸው ነሽ ነው ነገር ያጫጫል ቆይ አሚን ፈጣሪ አርባሽ እንዳከበሩ መቶ ሺህ ያስከብረን፣ እናንተም ነገር በደንብ የሚጠድቅበትና የሚጠነክርበት ያርግልን፣ ጥላችንን ያርቅልን፣ ክፉዎቹን ያርቅልን፣ ሰላሙን ያብዛልን፣ ጓደኞቻችንን ሁላችንን እንትን ይበልልን እና ለሁሉም ነገር ፈጣሪ ይመስገን። ተባረክ። አንተ አልመረክም እስካሁን ድረስ እኔ እንኳን ከወዲንዞች ጋር ከፋሚሊዎች ጋር ከፋሚሊዎቻችን ጋር ከወዲንዞቻችን ጋር ደስታችንን፣ ሰላማችንን፣ ወደፊታችንን አላረለ ከቤተሰቦች አገችን ጋር ሳይነጣጥለን ከእናንተ ከወዲንዞቻችን ጋር ዘመነ ዘመናት ያቆየን የእናንተም ያሰባችሁትን መሻት ሁሉ የኪዩ መሻት የኔ መሻት ዛሬ እዚህ ኬክ ውስጥ እንደተመለሰው የእናንተ መሻት ብያ ኬዩ ቲም ደግሞ እድሜ ልክሽን እንደ ቅስፈት እንኳን ማታዝኝ ፈገግታሽ በጣም ነው ነው የሚያምረው። ይሄንን ፈገግታሽ ፈጣሪ ይጠብቅልሽ። ደስ ይለኛል። ሃፒ በርዝዴ ነው።

እሷ ትንሽ ደግሞ አለ ቡና የሆነችባችሁ እንጂ፣ ጥፍጥናቸው እኩል ነው። ባይዘ ኬክና ኪያ የትኛውም ቴስት ከኪዩ ቤታችን አንዳንድ አድራቂዎቻችን ምናምን ነገር አንዳንዴ ያገኙናል፣ ምናምን እና ሻይ ቡና እንበል ምናምን ብለውን ይቀመጣሉ እና ከምን እንደሚጀምሩ ም ታውቃላችሁ? ያናደኛል። ወንዶች ዘወይ ባትሉ ይመረጣል፣ ግን ስሜታችሁ ነው። እና ስንቀመጥ ብዙ ጊዜ ካየሽ ኪዩ አብረን ተሰብስበን ጆይን ካደረግነው ምናምን በላይ ከአንቺ ጋር እራሱ መሆኑ በጣም ነው ደስ ያለኝ ይላሉ እና አንዳንዴ አይ ይሄን ያለው አይ ሰው አይደብር በጣም ከእኔ ጋር ፈት ያልኩ ሰው ነው። አርሚኖች ታውቃላችሁ እናንተ ምና ደስ ያም ነገር መሆኑ። አዎ፣ በጣም በጣም እንጂ። አይ አንድ ጥርስ ያለው መልካም ልደት አይባልም፣ ግን ሲደረግ የሆነ በነገራችን ላይ በአንቺ ልክ የተሰፋ ዘፈን ነው ብዬ አስባለሁ፣ እና ሁሌም አነሳዋለሁ። አንድ ዘፈን ነው ማውቀው፣ እሱም በአንቺ ስም ስለምሰማው ይመስለኛል። እኔ ዘመን ለምን ያህል እንደሆነ አይገባኝም። አንቺን ስለሚመስለኝ ነው። ማለቴ ለአንቺ ነው ብኖረው እያስባለሁ። ስለ አንቺ ነው ረጅም ጊዜ የማውቀው አንቺ ውስጥ ነው ነው ከአንቺ ሰርክ ላይ በየትኛው ማቅጣጫ ብሎት ነው ነው ምን እንደምልሽ አላውቅም። ባይገርምሽ ገና ወድሻለሁ ሲል ዘላለም እንደሚወድሽ ነው ነው። ማረፊያ የለውም። ምን የሆነ የሆነ ቦታ ላይ ቆይ፣ ደከመኝ ትንሽ ምናምን የምለው ነገር ነው ነው እና ነገር ከፍ ያለ ያለ ቦታ ለማንኛውም አናውራ ብዙ አይመስልም፣ ዛሬ ሀሳቤ በቃ እዚህ ቀኑን ሙሉ ያው ነው። ቀኑን ሙሉ ስቲ ግቲ። በጣም እውነቱን ለመናገር ከሆነ ስለመጣው ስለተገናኘ በጣም ደስ ብሎኛል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የአንችን ሰክሰስ አስጠብቀሽ ትልቅ ቦታ ደርሰሹ ትልቅ ቦታ ደርሰሽ ምናምን ነገር ያለ በያስተማሪ ቻናል አሁን ግን በጣም ይቅርታሽ። ማለት ቀደም ያለኝ ነውና መሄድ አለብኝ። በጣም ይቅርታ፣ የሆነ ሰው ምናምን ነገር ቀጥሬ ነበርና አልገባኝም። ምን መሰለሽ ማለት እዚህ ስመጣም እንዳልኩሽም ድንገት ነው ምናምን ነገር የደወል ይችልኝ እና የሆነች ነገር ካለ ሰምቆይ ዛሬ ምንም አስቸኳይ ነገር ካለ ኪሳራ ካለ ብራቱን ይከፍላል። ማለት የዚህ መምጣት ይህን ምናምን ነገር እርግጠኛ ስላልነበር ማለት እንደገናኝ እርግጠኛ እንደዚህ ነገሮች እንዳሉ ምናምን ነገር እርግጠኛ ስላልነበር ዙጁም ስላልነበር ዝም ብዬ ነው እንደደወልሽልኝ። ምን አይነት ችግር ውስጥ ሆን ብዬ ነው እኮ ስራ ከሆነ ችግር የለውም። ደው ለላችሁ ነው። አስቸኳይ ጉዳይ ነው፣ ነው መሄድ ስላለብኝ ነው። እሺ በጣም ይቅርታ። ማለት እንትልልሽ ምናምን ነገር አልፈለኩም ነበር። አብረን ብንሆን ደስ ይለኝ ነበረ፣ ግን አልችልም። የምር ማለት ይደብርሻል። ከሙድ እንዳስወጣሽ አልፈልግም። የሆነ ሰው እመጣለሁ ብሎ የሆነ ሊያገኘኝ የሚስልን እንዳደረሰ በቃ በጣም ቆንጆ ጊዜ እንዲሆንልሽ እመኛለሁ። ነህ በጣም አመሰግናለሁ። ወይ ደግሞ ቶፋ ጋር ደውዬ ፕሮግራምሽ እንዳበላሽብሽ አልፈልግም። ከፈለግሽ አንዳቸው ጋር ደውለሽ ምናምን ነገር እንትን ይላሉ ነው እንዴ፣ ጀምሮ እያደረክ ነው? መሄድ አለብኝ ሲጀምር። የት ነው የምትሄደው? በቃ ድንገት ነው የመጣሁት ስመጣ። ኦኬ እሺ፣ ማስተካከል ይችላል። ደውልላቸው። ከሌላ ሰው ጋር የሆነ ፕሮግራም ይዤ ነበር። መሄድ አለብኝ ሲጀምር። እንደዚህ አይነት ቦታ ነው ፕሮግራም ያዝኩት። እሱ አይጠቅምሽም፣ እሱ አይጠቅምሽም። በጣም ደስ ብሎኛል፣ ለነበሩት ለሆኑት ነገሮች የሚያምር ፕሮግራም። ገብርኤል ልበል፣ የምርህ ነው እኮ

እኔ ማርያምን እኔ ምንም ነገር ሊገባኝ አልቻልም። ማለት አሁን ሰላም ነበርን፣ አሁን እየተዝናና ነበረ። ከማስበው በላይ የድሮውን አሁኑን ነበር እያወራሁት የነበረው፣ እና መልሶ ደግሞ የሆነ ሰዓት ላይ ቅይር ይላል። በቃ ቅይር ይላል ስላችሁ ደግሞ በቃ በደንብ ቅይር ይላል። የሆነ ሰዓት ላይ ከማውቀው ነገር በላይ ነው ቅይር ብሎ ማየው፣ እና የሆነ ያስጠላል ያለው ነገር ሁኔታዎቹ፣ ምናምን ነገር እና ምንድን የሆነው መቅሎችን በጣም ደስ ይለኛል። ያለበትን ሁኔታ ምናምን አሁን እየሆነበት ያለው ነገር ምንድን ነው የሆነው? ምንድን ነው የሚፈልገው? ለእያንዳንዱ ነገር አሁን አሁን ከኔ ጋር ሲጎራርሳል እንዴ? ምንድን ያጣው? ምንድን ነው

ሰዎች አሁን ምን ላርገው? እሺ ዲያኑ እኮ እንደዚህ አነሳ አይደለም። እንኳን ሰው ጥሮ ለመሄድ ይቀርና እኮ ሰው እንዲደብሮ የማይፈልግ ሰው ነው። ዛሬ ምንድን ነው የነካው? ለማንኛውም ምንም ማለት አልችልምና፣ በቃ ማሳለፍ ባለብን ያህል እግዚአብሔር ይመስገን አሳልፈነዋል ግን ያው ደስ ይላችኋል ብዬ አስባለሁ። እኔም እናንተ ስላገኘዋችሁ መልሼ ደስ ብሎኛል። ያው በአሪፍ መልኩ እናሳልፈዋለን ብዬ ነበረ ደስ አይልም ያለው ነገር ነው። በል በቃ ሰላም ሁኑ። ለፋሚሊዎች ሌላ ጊዜ በአዲስ ነገር እመጣለሁ ብዬ አስባለሁ። እስከዚያው ግን ደህና